ሰላም ሰላም፣ እንዴት ናችሁ? ሰላም ናቸው ወይ? እንዴት ናችሁ? ዛሬ ያየሁትን ነገር ነው መናገር የፈለኩት። ብዙ አበሾች፣ ኢትዮጵያውያን፣ ኤርትራውያን ወደ እንግሊዝ ሀገር መጥተው እያየሆኑ አዲሶች፣ አድሶች ብዙዎች መጥተዋል እና እነዚህ ሰዎች እንግዶች ናቸው። ገና እንደመጡ ጉዳያቸው ያላለቀ አሳይለም ጠይቆ ፕሮሰስ ላይ ያሉ እና ነገ ለኢንተርቪው የሚዘጋጁ ናቸው። እነዚህ ልጆች በብዙ መከራ፣ በብዙ ስቃይ ነው የመጡት። ህይወታቸውን አደጋ ላይ ጥሎ ለረጅም ጊዜ ስለቆዩ በተስፋ መቁረጥ ውስጥ ስለነበሩ ላይፍ ደግሞ ሼፕ ያደረግነው በፊት በስርዓት ያዝነው ላይፋችን የሆነ ጊዜ በተስፋ መቁረጥ ውስጥ ስንሆን እንዝላል ስለምናደረገው የስርዓት አልበኝነት የቀስ ብሎ አለማውራት፣ ያለመደማመጥ፣ በሁሉ ነገር ግንፍል የማለት ነገር የሰው ባህሪ ነው። በችግር ጊዜ ያለፈ ሰው በችግር ቦታ ላይ ያለፈ ሰው ብዙ ጊዜ በተስፋ መቁረጥ ብዙ ስለቆየ ያሰበ ቦታ ላይ ሲደርስ ከሚገባው በላይ የመዝናናት ባህሪ ያሳያል። እና ምን ታዘብኩኝ እዚህ የቆያችሁ ዘመዶቻቸው ወይም ጓደኞቻቸው አብሮ አደጎቻቸው እነሱን ለመጋበዝ ወደ መጠጥ ቤት ግብ ትወስዷቸዋላቸው። በእንግሊዝ ሀገር ዌዘርስፑን የሚባል አለ። እንደኛ ሀገር የቀበሌ ድራፍት ቤት፣ ሁሉም ሰው ድራፍት የሚጠጣበት ቤት ነው። እዛ ቤት ውስጥ ስትጋብዟቸው አስር አስራ አምስት ሀያ ሰባት ስምንት ሆነው እዛ ለመጋበዝ ይሄዳሉ። እዛ በሄዱ ጊዜ አገር ቤት እንደለመዱት አይነት ባህሪ ነው የሚያሳዩት። ወንበር ሲያነሱ ከሰው ይቅርታ ጠይቆ ከሰው ፊት ወንበር አያነሱም። ሰው አለው ወይ ይሄ ወንበር ሌላ ሰው ይዞታል ወይ አይሉም። ወንበራቸውን ሲያንፋቁቁ አንዱ የሌላ አጠገባቸው ያለውን ሰውዬ ይገፉታል። ሴት ከሆነች ይነከዋታል። ከዛ አልፎ ደግሞ መጠጥ እኔ ጋብዛለሁ፣ እኔ ጋብዛለሁ፣ ግብ ግብ ይፈጥራሉ፣ ይጋፋሉ፣ ይጫጫኋሉ እና እዛ ቤት ውስጥ ያሉ ሰዎች ሁሉ ይረበሻሉ፣ በውስጣቸው ይናደዳሉ። ስለዚህ ትንሽ መተላለፎች ካሉ የመከሰስ እድላችሁ ሰፊ ነው ማለት ነው። አንዷን ሴት ያለ ፈቃዷ ሁለት ጊዜ በእንደዛ ስታልፍ ነክትሃት ከሆነ ነካኝ ብላ ብትከስህ ችግር ነው የሚፈጠረው። እና ብዙ እኔ ብዙ ጊዜ አዲስ የሚመጡ ሰዎች እድሜያቸው አነስተኛ ከሆኑ ሴቶች ጋር የሚያደርጉት የፆታ ግንኙነት ወይም ደግሞ የስልክ ግንኙነት የሜሴጅ ግንኙነት አደጋ እንዳለው ብዙ ጊዜ ተናግሬ ያለው ዛሬ እንኳን የሆኑ ልጆች ዛ ቁጭ ያሉ ሰዎች ሲያሳዩኝ አበሾች ብቻ ከሁለት ዓመት የሆናቸው፣ አንድ አመት የሆናቸው፣ ስድስት ወር የሆናቸው በርካታ አበሾች በፆታ ትንኮሳ ተይዘው እስር ቤት ሲገቡ የሚያሳይ ቪዲዮ ልጆቹ አሳይተውኛል እኔ ብዙ አልከታተልም ነበር እና ብዙ ሰው ይማራል ብዬ አስብ ነበር በምናገረው ነገር እና አዲስ ስትመጡ ወንድሞቼ ድራፍት ልጠጡ ነው ወይ የመጣችሁ አይደለም ድራፍት የምትጋብዟቸው ሰዎች የእነዚህ ሰዎች አላማ ድራፍት መጠጣት ነው ወይ አይደለም እነዚህ ሰዎች በመጀመሪያ እዚህ ሀገር ለመኖር የሚያስችል ወረቀት ያስፈልጋቸዋል ያን ወረቀት ለማግኘት ኬዛቸውን ማጥናት ራሳቸውን ማዘጋጀት አለባቸው እንደመጡ ወደ መዝናናት ከገቡ በቃ ማታ ማታ ያው በሚገኘው የሆነ በሚሰጣቸው ሳንቲም ድራፍት መጠጣት ይችሉ ይሆናል፣ ቢራ መጠጣት ይችሉ ይሆናል። ስለዚህ እንደዚህ እየጠጡ እየተዝናኑ ሲሄዱ በኋላ ነገሮችን ምንም ማያስፈልጋቸው ሊመስላቸው ይችላል። እዚህ ሀገር ለመኖር ለመስራት የሚያስፈልጉ ዶክመንቶችን ለማሟላት የግድ የዚህን ሀገር ሕጎችና ስርዓቶችን ጠብቆ መቆየት ግድ ይላል። በትንሽ ነገር በዚህ በአሳይለም ጉዳያችሁ ታይቶ እስኪያልቅ ድረስ በመሆን በሚሆን በትንሽ ነገር ሕይወታችሁ ሊበላሽ ይችላል። የመጣችሁት ለአላማ ከሆነ ትደርሱበት አላችሁ። ለመዝናናት ትደርሳላችሁ። ገና እግራችሁ መሬት ሳይነካ ወደዚህ ባቴሉ ጥሩ ነው። በዛ ላይ ሰው እንዳልኳችሁ የሀገር ሀገር ባህል ስለሚለያይ እና በተስፋ መቁረጥ ውስጥ የነበርን ሰዎች ስለነበርን ሶ በህዝብ መሀል ስንቀላቀል ብዙ ሼፕ መሆን ያለብን ነገር አለ፣ ብዙ መስተካከል ያለብን ነገር አለ። የህዝቡን ካልቸር ማወቅ አለብን። የህዝቡን ህጎችና ደንቦች ማወቅ አለብን። ያን ካላወቅን ራሳችን አዘግት ውስጥ እንከትታለን ማለት እና ብዙ አዲስ ልጆች አያለሁኝ እንኳን እግዚአብሔር ረዳችሁ ላሰባችሁት ነገር በመድረሳችሁ። ግን አላለቀም፣ ብዙ ነገር ይጠብቃቸዋል። ወረቀት ያስፈልጋቸዋል፣ ቤት ያስፈልጋቸዋል፣ ኑሮ ያስፈልጋቸዋል። ስለዚህ ስነ ስርዓት ባልጣሰ መንገድ ህይወታችሁን ለመምራት ትኩረት ማድረግ አለባችሁ። የምትጋብዟቸው ሰዎች ወይ በጥሬው ገንዘቡ ስጧቸው፣ ወይም ከጋበዛቸዋቸው ቤታቸው ውስጥ ወይም የአበሻ ምግብ ቤት ወስዳችሁ ጋብዟቸው። ገና ባህሉን ባላወቁት ቋንቋውን ባላወቁት ህዝብ መሀል ዝም ብሎ የተወሰነ ልምድ ሳይቀስሙ መቀላቀሉ አደጋ ላይ ሊጥላቸው ይችላል። ይህም ባልናገር ያው ከህሊና ተጠያቂነት ለመዳን ነው የምነግራችሁ። ፕሌስ ትደርሱበታላችሁ፣ ለሁሉም ጊዜ አለው ለማለት ነው። ላዳመጣችሁኝ አመሰግናለሁ። እግዚአብሔር ስትል